በመድረኩ ተገኝተው የመክፈቻ ንግግር ያደረጉት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደም በክልሉ የሚገኙ ጸጋዎችን በአግባቡ በመጠቀምና ከድህነትና ከጥገኝነት ለመላቀቅ ለስራ ዕድል ፈጠራ የሁሉም ዘመን ተሻጋሪ አጀንዳ ሊሆን እንደሚገባ አሳስበዋል። ዛሬ ላይ የለውጡ መንግስት ባለፉት ሰባት ዓመታት የገጠመን የኢኮኖሚ ስብራት በሀገር በቀል የኢኮኖሚ ሪፎርም የውስጥ ጸጋዎቻችንን አሟጠን ተጠቅመን ከውጭ የምንጠብቀው ድጋፍና እርዳታ ጊዜ ሳይሰጥ ጸጋዎቻችንን አሟጦ በመጠቀም ድህነትን ታሪክ ማድረግ ይቻላል በሚል የአገር በቀል ኢኮኖሚ ሪፎርም እጅግ በጣም በርካታ ለውጦችን እያስመዘገበ ይገኛል። ብዝሃ ዘርፍ ኢኮኖሚ ፖሊሲ ለማምጣት በኢንተርፕራይዞች የተደራጁ ማህበራት ትላልቅ ኩባንያዎችን የማንቀሳቀስ ደረጃ ደርሰውም ለሌሎችም ሀገር ተሻጋሪ ስራ እድል መፍጠር ስለሚችሉም በትኩረት ሊሰራ ይገባልም ብለዋል። ኢንተርፕራይዝ ልማት ስራዎቻችንን ትኩረት አድርገን መንቀሳቀስ አለብን ብለን ስንጀምር ከብዝሃ ዘርፍ እይታ አኳያ ኢንተርፕራይዞች የዛሬ አነስተኛ ይሁኑ እንጂ የትላልቅ አገራት ትላልቅ ኩባንያዎች ምሳሌና የነሱ እድገት ደረጃቸውን ስንመለከት፣ ለጊዜው አነስተኛ እንጂ ከተወሰነ ጊዜ በኋላ በእጅጉ ድንበር ተሻግረው ከአገር አገር ከአህጉር አህጉር ተሻግረው የሚሰሩ፣ የሚያመርቱ፣ የስራ ዕድል የሚፈጥሩ የመሆናቸው ምስጢር በተጨባጭ ውጤታማ የሆኑትን ህይወት ስንመለከት ያንን ያመላክታል። ቤተሰብ ትልቁ ባለድርሻ ነው። የፋይናንስ ተቋማት እዚ የተገኛችሁ ትልቅ ድርሻ አላቸው። የትምህርት ተቋማት ማስተማር፣ አዳዲስ ሀሳቦችን ተመራምሮ ገበያ የሚፈልገው ማምጣት ብቻ ሳይሆን ስራ ላይ ያለው ውጤታማነትም ጭምር በሂደት በምርምር ተደግፈው ስኬታማ እንዲሆኑ መደገፍ ላይ ለተቀን መስራት ይጠበቅባቸዋል። የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳደርና የስራ ዕድል ፈጠራና ኢንተርፕራይዞች ልማት ቢሮ ኃላፊ ዶክተር አበባ እየው ታደሰም በክልሉ ለበርካታ ዜጎች ቋሚና ጊዜያዊ የስራ ዕድል ተፈጥሮላቸው በገቢ ተወዳዳሪ እንዲሆኑ በርካታ ተግባራት መከናወኑን አብራርተዋል። በክልላችን ባለፉት ዓመታት በበርካታ ዜጎች በቋሚና በጊዜያዊ የስራ ዕድል ለመፍጠር ዜጎች ተጠቃሚ እንዲሆኑ ከማድረግ ባሻገር ተኪ ምርት በማምረት በገበያ ተወዳዳሪ እንዲሆኑ በማስቻል ለሀገር እድገት ላይ የራሳቸውን አሻራ ማስቀመጥ የሚያስችሉ ተግባራት ተፈጽመዋል። በዘርፉ የስራ ፈላጊዎችን ከመለየት እና ከመዝገብ አንስቶ በማደራጀት ስልጠናዎች እንዲሰጡ በማድረግ እንዲሁም የመስሪያና የመሸጫ ቦታዎችን በማመቻቸት ለመነሻ የሚሆን ካፒታል ብድር እንዲያገኙ በማድረግ ዘርፈ ብዙ መንግስታዊ ድጋፎችን በማቅረብ ረገድ ያላሰለሰ ጥረት የተደረገ ሲሆን በስሩ በስራው ወደ ተሰማሩ በርካታ ወጣቶችም ውጤታማ መሆን ችሏል። በዘርፉ እየተስተዋሉ የሚገኙ ተግዳሮቶችን በዘላቂነት በመቅረፍ በይበልጥ ለስራ ዕድል ፈጠራ ትኩረት መሰጠቱንም አመላክተዋል። ዶክተር አበባየውም ከዚህ ቀደም ለስራ ዕድል ፈጠራ የተሰራጨው ሀብት መመለሻ ጊዜው መሰረት በወቅቱ ያልተመለሱ ብድሮች እንዲመለሱ በማድረግ በኩል የተሰራው ስራ ሲታይ ጉድለት ያለበት በመሆኑ በየደረጃው የሚገኙ ዞኖችና የከተማ አስተዳደር መዋቅሮች፣ ወረዳዎች ከሆመን ባንክ ጋር በመቀናጀት በየደረጃው ያሉ የብድር አስመላሽ ግብረ ኃይሎች በትኩረት መንቀሳቀስና ለብድር ማስመለስ ስራችን ትኩረት በማድረግ መስራት ይኖርብናል። በበጀት ዓመቱ በተለያዩ መስኮች የተሰማሩ ኢንተርፕራይዞችን ሞዴል እንዲሆኑ በብቃት መደገፍ በሂደቱም የተሻለ የፈጸሙትን ሞደል መረጣ በማካሄድ አስፈላጊውን መስፈርት አሟልቶ ከደረጃ ወደ ደረጃ የሚሸጋገሩትን በማሸጋገር የሚያስችል ስራ በመስራት በዙ ጉባኤ ፊት የእውቅናና ሽልማት ፕሮግራም የምናካሄድ በማኅበር በማህበር የተደራጁ ኢንተርፕራይዞች የመስሪያና የመሸጫ ቦታም የብድር አመላለስ የአቅም ግንባታ ስልጠና የድጋፍና ክትትል ማነስ አካባቢን ያማከለ በሙያ ዘርፍ ወጣቱን ያለማሰማራት የመሬት እጥረትና በርካታ በቀጣይነት ትኩረት የሚሹ ጉዳዮች ስለመኖራቸው በዋነኛነት የመድረኩ ተሳታፊዎች አንስተዋል። በመርሃ ግብሩ ዓመታዊ የዕቅድ አፈጻጸም ሪፖርት ቀርቦ ውይይት የተደረገ ሲሆን በወቅቱም ለተነሱ ጥያቄዎችና አስተያየቶች በክልሉ ርዕሳነ መስተዳደሮች ምላሽና ማብራሪያ ተሰጥቶባቸዋል። በመድረኩ የክልሉ ርዕሰ መስተዳደር አቶ ጥላውን ከበደን ጨምሮም የክልል ከፍተኛ የስራ ኃላፊዎች የዞን አስተዳዳሪዎችና ሞዴል የሆኑ ሽግግር ያደረጉ ኢንተርፕራይዞች ተሳታፊ ሆነዋል። በመጨረሻም በክልሉ ሞዴል ለሆኑና ሽግግር ላደረጉ ኢንተርፕራይዞች የእውቅና ሽልማት ተበርክቶላቸዋል።